ስለዚህ የኛ አይደለም፣ አሪዮሳዊ ትምህርት የኛ አይደለም። አንተ ከሐረር የተባረርክበትን ታውቃለህ። የምን ፍቅና ስራ ስትሰራ ስጋዊ ነገር ስታሳድድ ነው ከሐረር የተባረር ረጅም ዓመት ለጠየቅን ሰዎች ልዩ ትርጉም ያለው ጉዳይ ነው። አሁንም የምናየው አቶ ጌታቸው ጥያቄ ስለጠየቀ ቤተክርስቲያን ሊቃውንት ሰብሰባ ወይም ደግሞ የሊቃውንት ጉባኤ አትሰራ። አቶ ጌታቸው ተሃድሶን ትላለህ። ያ ደግሞ የኦርቶዶክስን እያለ አስመስሎ ይቀርባል። ከዛ በኋላ ምዕመናን ታደናግራላችሁ። በማደናገር የሚሰበክ ኢየሱስ የለም። በሐረር የነበረው የሰንበት ትምህርት ቤት ተሳትፎ በክፉ ምግባሩ መናፍቅነትን ከዚያ ጊዜ ጀምሮ ገንዘብ በማድረጉና የምንፍቅና ትምህርት ሲያስተምር በመገኘቱ በምዕመናን ጭምር ሳይቀር ተባሮ ከሐረር የወጣ ነው። እንዲሁም ደግሞ ማውቀ ማምነውም ስማርም ያደግኩት ቤተ ክርስቲያን ርትዕት እንደሆነች፣ ስንዱ መቤት እንደሆነች፣ ነቃልባ እንደሆነች ምንም እርማት እንደማያስፈልጋት ነው ማውቅ የነበረው። እሱ አሁን ኦርቶዶክሳዊ ለኦርቶዶክስ ወገን ያደረገው ኦርቶዶክስ ቤተ ክርስቲያንን እየጠበቀ ያለ ለኦርቶዶክስ እያቀነቀነ ያለ እንደሆነ አድርጎ በማስመሰል የዋሃንን ለማሳት ጥረት የሚያደርግበት ነው። በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በመላው ዓለም ሆናችሁ የእግዚአብሔርን ድምፅ በዚህ ሚዲያ የምትከታተሉ ሁላችሁ በዱል አምላካችን በእግዚአብሔር ፍጹም ሰላም በያላችሁበት እንደምናላችሁ ሰላም እግዚአብሔር ይድረሳችሁ። ይህ የወፍታ ሚዲያ ነው። የወፍታ ሚዲያ እንግዲህ እንደተለመደው ዘውትር ወደ እናንተ በጊዜው ይመጣል ማለት ነው። ዛሬም በአንድ ሃይማኖታዊ ርዕስ ጉዳይ ወደ እናንተ ተመልሼ መጥቻለሁኝ። የተወደዳችሁ የእግዚአብሔር ቤተሰቦች የሚዲያው ቤተሰብ የሆናችሁ እንግዲህ ይህንን መልእክት ስታዩ ወይም ኖቲፊኬሽን ሲደርሳችሁ ሌሎች አዳዲስ ሚዲያውን የማያውቁ ሰዎች ሰብስክራይብ እንዲያደርጉ መልእክቱ እንዲከታተሉ ሼር በማድረግ ላይክ በማድረግ እንድትተባበሩ አሳስባለሁ። ዛሬ ኖቲፊኬሽን ሳይመጣላችሁ ግን በአጋጣሚ ባንድም በሌላም ሰብስክራይብ ሳታደርጉ ይሄ ሚዲያ መልእክት የመጣላችሁ የዚህ ሚዲያ መልእክት የመጣላችሁ ኦርቶዶክሳውያን፣ የሌሎች እምነትም ተከታዮች ብትሆኑ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ አሳስባለሁ ታተርፉበታላችሁና። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ እንደተለመደው በዚህ አመት መጨረሻ በወረሃ ጳጉሜ አንድ መቶ ሺህ ሰብስክሪፕሽን ለመግባት የምናደርገውን ጥረት ለማገዝ አሁንም በድጋሚ ላይክ በማድረግ ለወዳጅ ለዘመዶቻችሁ በመላክ እና ሼር በማድረግ አብራችሁኝ እንድትሰሩ በእግዚአብሔር ስም ጠይቃለሁ። ዛሬም በአንድ ርዕሰ ጉዳይ ወደ እናንተ መጥቻለሁ። ከአፍታ ቆይታ በኋላ ስመለስ ርዕሰ ጉዳይ ምንድነው እነግራችኋለሁ። አብራችን ቆዩ። ተመልሽ መጥቻለሁ። የተወደዳችሁ ተመልካቾቻችን የወፍታ ሚዲያ ላይ ያላችሁት እንግዲህ ሚዲያውን እንደተለመደው ሰብስክራይብ በማድረግ አብራችሁ እንድትቆዩ አሳስባለሁ። ዛሬ እንግዲህ አንድ ርዕሰ ጉዳይ ይዤላችሁ መጥቻለሁ። ሰሞኑን ሰሞኑኛ ጉዳይ ላይ እንደተከታተላችሁ ወይም መረጃ ያላችሁ ሰዎች እንደምታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝክረ ኒቅያ የሚል ጉባኤ አዘጋጅታ ነበር። እንግዲህ በዚህ ጉባኤ ላይ አባቶቻችን ሊቃውንት በቅዱስ ሲኖዶስ መልካም ፈቃድና ቅዱስ ሲኖዶሱ የሚያውቀው ቤተክርስቲያናችን ላይ የሚነሱ ጥያቄዎች እንዲሁም ደግሞ ያለፈውን ለማጽናት የሚመጣውን ደግሞ ለመጠበቅ ኦርቶዶክሳውያንን ለመጠበቅ የክህደት ትምህርቶችን ደግሞ ለመከላከል ያልተበረዘውን ትምህርት አስጠብቆ የሐዋርያትን መስመርና መንገድ ተከትሎ ምዕመናንን ለማጽናት ይቻል ዘንድ ጉባኤ ለማከናወን ውሳኔ ወስነው ነበር። እንግዲህ በአንድ በሌላው ጉባኤው ተራዝሟል። እርግጥ ይደረጋል ጉባኤው። ይህን ጉባኤ አስመልክቶ እንግዲህ ብዙ መናፍቃን እየተንጫጩ ይገኛል። አንዳንዶቹ ቤተክርስቲያን ራሷ አልትፈትሽ ነው፣ ማሻሻያ ልታደርግ ነው። አንዳንዶቹ የጠየቅነው ጥያቄ ተሳካልን፣ ቤተክርስቲያን እንዲህ እንዲህ እንድታረግ ጠይቀን ነበር፣ ተሀድሶ ያስፈልጋታል ብለን ነበር። አሁን ያንን ልትፈጽም ነው የሚል ግርግር እያነሱ ይገኛሉ። ከነዚህ መካከል እንግዲህ ጌታቸው የተባለ ግለሰብ ከዚህ በፊት ገድል ወይስ ገደል የሚል መጽሐፍ ጽፍ ያለው ብሎ ያወጣ አንድ ግለሰብ ከሳቴ ብርሃን የሚል የተሃድሶ እንቅስቃሴ ያከናውነው እንግዲህ ከሐረር ጀምሮ ያለውን እስከ ኮተቤ አዲስ አበባ ኮተቤ ድረስ ያለውን እንቅስቃሴ በሙሉ እናውቃለን። የሰው እንግዲህ ገመና ወይም የሰው ታሪክ መዘርዘር አስፈላጊ ስላልሆነ አልፈነው ነበር። አስፈላጊ ከሆነ ግን ከሐረር ጀምሮ እስከ ኮተቤ ያለውን አጠቃላይ ማንነቱን መዘርዘር መናገር ይቻላል። የግለሰብ አራት ጥያቄዎች ጠይቀናል ወይም አራት ጥያቄዎች አንኳር ጥያቄዎች አሉን። እነዛ ጥያቄዎች እንግዲህ ሊታዩልን ነው ብሎ ያመጣው ሀሳብ አለ እንግዲህ ከሳቴ ብርሃን በሚለው የዩቱብ ቻናላቸው በዚህ ጉዳይ ላይ ጥቂት ነገሮችን እንድናይ ፈለግኩኝ። የመጀመሪያው ጥያቄውን በተመለከተ ጥያቄ ይዞ የሚመጣው ጋዜጠኛ የመሰለው ግለሰብ ወይም ጋዜጠኛ ነኝ ብሎ ጥያቄ የሚጠይቀው ልጅ ራሱን ኦርቶዶክሳዊ አስመስሎ ነው ጥያቄ የሚያቀርበው፣ ራሱ የኦርቶዶክስ ተዋሕዶ ቤተክርስቲያን ተቆርቋሪና ኦርቶዶክሳዊ፣ ያ ደግሞ ተሃድሶ እንደሆነ አድርጎ ኦርቶዶክሳዊው ሰውየውን ወይም ጌታቸውን እየሞገተው በሚመስል መንገድ ነው እንግዲህ ጥያቄውን የሚያቀርቡት። ይሄ እንግዲህ ስልታቸው ነው። የዋሃንን ኦርቶዶክሳውያንን ለማሳት የሚጠቀሙበት መንገድና ስልት ነው። ስለዚህ ከዚህ መጠበቅ ይሄንን ማወቅ ኦርቶዶክሳውያን ይጠበቅባቸዋል። በኢትዮጵያ ባህል አባ ወይም በኢትዮጵያ የስነቃል አባባል መሰረት እንዲህ አይነት ሰው አዛኝ ቅቤ አንጓች ይባላል። አዛኝ ቅቤ አንጓች እንግዲህ እሱ በጣም በሚገርም መልኩ የሚያነሳው ኦርቶዶክሳውያንን በማሳት መልኩ ኦርቶዶክሲያዊ በመምሰል የጎደለውን ለማቅናት ነው የሚለው ዝክረኒቅያ ሀሳቡ ተነስቶ በዚህ ቀን ይከናወናል ሲባል በጣም ደንግጭ አለሁ። ምክንያቱም ደግሞ ብሎ የሚያነሳው ምንድነው እኔ ቤተክርስቲያኔን ማቃት ሙሉ ሆና ነው። ቤተክርስቲያኔን ማቃት ነቅ የሌለባት ሆና ነው። አባቶች ያስተማሩኝ ቤተክርስቲያን ንጽሕት ርትት እንደሆነችና ምንም ችግር እንደሌለባት ነው ማቀው። አሁን ግን በዚህ ዝክረ ኒቅያ በተባለው ጉባኤ ላይ ያልተባለውን ነው በእርግጥ እነሱ እያሉ ያሉት ችግሮችን ለማውጣትና ለመቅረፍ ቤተክርስቲያንን ለመጠበቅ በሚል እንዲህ አይነት ነገር ሲነሳ በእውነት ደንግጭ አለው በማለት ይናገራል። እስኪ ስሙት አንዳፍታ እያረጋገጥን ብን ጥሩ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያናችን ውስጥ ዝክረ ኒቅያ በሚል ርዕስ አንድ ጉባኤ ሊደረግ ታስቧል። በዝርዝር በኋላ በደንብ እንመጣበታለን እና መግለጫን ስከታተል ለቤተ ክርስቲያናችን የጎደለውን ለማቅናት የጎደለውን ለመሙላት የሚደረግ ጉባኤ ነው የሚል ሰምቼ በጣም ድንጋጤ ተፈጥሮብኛል። ምክንያቱም እኔ የማውቀው ማምነውም ስማርም ያደግኩት ቤተ ክርስቲያን ርትሪት እንደሆነች ስንዱ መቤት እንደሆነች ነቅ አልባ እንደሆነች ምንም እርማት እንደማያስፈልጋት ነው ማውቅ የነበረው። እናንተ ተሀድሶች አንዱ የምታወቁበት ነገር ቤተ ክርስቲያን ምንም ታድርግ አይመቻችሁም፣ አይዋጥላችሁም። እሱ ነው። እስኪ እንስማሽ። እንግዲህ እንደተመለከታችሁት ይሄ ግለሰብ እያለ ያለው ምንድን ነው? በዚህ መልኩ ቤተክርስቲያኗ ራሴን ለማረም ተነስቻለሁ ብላ ስትነሳ ስታውጭ ደንግጫለሁ። ምክንያቱም የሚታረም ነገር የሌለባት ቤተክርስቲያን እንደሆነች ነው ማቀው እያለ አባቶች የሚያስተማሩኝ እንደዛ ነው እያለ እሱ አሁን ኦርቶዶክሳዊ ለኦርቶዶክስ ወገን ያደረገው ኦርቶዶክስ ቤተክርስቲያን እየጠበቀ ያለ ለኦርቶዶክስ እያቀነቀነ ያለ እንደሆነ አድርጎ በማስመሰል የዋህንን ለማሳት ጥረት የሚያደርግበት ነው። እንግዲህ ሀሳቡ ይሄ አይደለም ዝክረኒቅያ ብለው አባቶቻችን ለሊቃውንት የሰጡት ወይም ለሊቃውንት ጉባኤ የሰጡት ኃላፊነትና ሊከናወን የታሰበው ይሄ አይደለም። አባቶቻችን እያሉ ያሉት ምን እንደሆነ አሳያችኋለሁ በኋላ ላይ ግን፣ ይሄ ሰው እንግዲህ ሀሳቡ እንድትገነዘቡት ነው እሱ ጠያቂ፣ እኛ ቤተክርስቲያኗ፣ እኛ ኦርቶዶክሳውያን እያለ ነው። እኛ እኛ እያለ ራሱ ኦርቶዶክስ እንደሆነ አስቦ ነው የሚናገረው፣ ግን ኦርቶዶክሳዊ አይደለም፣ ፕሮቴስታንት እንደሆነ ልብ ልቱ ይገባል። ጠያቂውም ተጠያቂውም መናፍቃን እንደሆኑ ልብ ልትሉ ይገባል ለማለት ነው ይሄን ያመጣሁት። እንግዲህ ከዚህ በኋላ ጌታቸው ወይም አቶ ጌታቸው ስርዓት አምልኳ መታየት አለበት፣ መዝሙሯ፣ የምዕመናን አጠባበቅ ስርዓቷ እና ሂደቱ መታየት መቃኘት አለበት። ቤተክርስቲያን መታደስ አለባት የምንለው በእነዚህ ምክንያቶች ነው ይላል። ከዚህም ባሻገር ደግሞ ለብዙ ዓመታት ስንጠይቀው የነበር ነው የኖር ነው ስለሆነ ይሄ ጥያቄና ይሄ ሀሳብ በመምጣቱ ወይም ጉባኤው በመምጣቱ ደስተኛ ነን። ምክንያቱም ይህን ጥያቄ በመጠየቃችን ዱላ ቀምሰናል፣ ጥፊ አግኝቶናል፣ ብዙ እንግልትና መከራ ደርሶብናል። አሁን ግን ቤተክርስቲያኗ ይህን ጥያቄ በመጠየቋ በማምጣቷ የእኛን ጥያቄ ተቀብላ ደስተኞች ነው ይላል። እስ ይነስል ረጅም ዓመት ለጠየቅን ሰዎች ልዩ ትርጉም ያለው ጉዳይ ነው። አሁን የምናየው ደስተኞች ናችሁ ማለት ነው። አንድም ሆነ በሌላ መንገድ ጉባኤ ጠርታ መምህራኖቿን ሰብስባ እርምት ልታደርግ ህዝቧን ልታድን ይገባል የሚል የረጅም ዘመን ጥያቄያችን ነው ለጠየቅነው ጥያቄ ዱላ እና ስም ማጥፋት ማሳደድ ሞት ስትጋብዘን ጉባኤ አድርጋ ጥያቄያችንን እንኳ ተቀብላ አታውቅም እንግዲህ እንደሰማችሁት ነው አቶ ጌታቸው እየተናገረ ያለው አቶ ጌታቸው እንግዲህ የቤተክርስቲያንን ትምህርት ጠንቅቆ እንደተማረ ራሱን ሊቅ አድርጎ ነው የሚያቀርበው ነገር ግን በሐረር የነበረው የሰንበት ትምህርት ቤት ተሳትፎ በክፉ ምግባሩ መናፍቅነትን ከዚያ ጊዜ ጀምሮ ገንዘብ በማድረጉና የመንፍቅና የምንፍቅና ትምህርት ሲያስተምር በመገኘቱ በምዕመናን ጭምር ሳይቀር ተባሮ ከሐረር የወጣ ነው። እንዲሁም ደግሞ በቤተክርስቲያን ለጉባኤ የሚመጡ እግዚአብሔር ቤትን ለመሳለም የሚመጡ ሴቶችን ለማነወር ጥረት ሲያደርግ ተይዞ የተባረረ ግለሰብ ነው። እንግዲህ የግለሰብ ራሱን ያላደሰ በመንፈሳዊ ህይወትና ስነ ምግባር ላይ ያልቆመ ግለሰብ። ቤተክርስቲያኑ ራሷን ማደስ አለባት ብሎ ሲያቀርብ እናየዋለን ከዚህ ባሻገር ደግሞ እንዳያችሁት እንግዲህ ደስተኞች ነን ብዙ ዓመት ስንጠይቀው የነበረ ጥያቄ ስለሆነ ጉባኤው በመጠራቱ ደስተኞች ነን የሚል ሀሳብ እያነሳ ይገኛል ጉባኤው ግን ለምንድን ነው የተጠራው ጉባኤው ምንን ሀሳብ ያደርገ ነው እነሱ እንደሚሉት ነው ወይ የሚለውን አደለም በሚለውን እንውሰደውና የቤተክርስቲያን ሊቃውንት የሚሰጡትን ደግሞ ጥቂት ደቂቃ እንስማ የሊቃውንት ጉባኤ ቅዱስ ሲኖዶስ በተሰጠው ሀላፊነት መሰረት የቅድስት ቤተ ክርስቲያንን መሰረተ እምነት፣ ስርዓተ አምልኮ፣ ታሪክና ትውፊት፣ ልሳነ መጻሕፍትና የእውቀት ሀብታት ጥበባት አበውና ባህል ሃይማኖትን መጠበቅና ማስጠበቅ፣ ማስፋፋትና በአግባቡ እንዲተረጎሙ ማድረግ አቂበ እምነትን ማጠናከር በሊቃውን በጠቅላይ በጠቅላላ ቤተክርስቲያኑ አሉንታዊ ልንና ህልውና ትምህርቷን ጥራትና ርትዓት መጠበቅ ዋነኛ የስራ ድርሻ ነው። በቀድሞ ዘመን መናፍቅና ከሃዲ ሲነሳ ሃይማኖትና ስራ ሲጣስ አላውያን የሐሰት ትምህርትን በአውደ ጉባኤ ሲያሰራጩ ሊቃውንት ከያሉበት ተሰባስበው ዘራኑፋቄን አርመው ኃይለ ክህደትን አድክመው እርትይት ሃይማኖትን አቆይተዋል። በእኛም ዘመን በርካታ ውይይትና ምክክል የሚያስፈልጋቸው አበይት ሃይማኖታዊና ቀኖናዊ ጥያቄዎች በመኖራቸው ያለፈውን ለማጽናት የሚመጣውን ለማቅናት የሊቃውንት መሰባሰብ እጅግ ተገቢ ሆኖ ይገኛል። እንግዲህ እንደሰማችሁት የጉባኤው አላማና የተጠራበት ምክንያት በዚህ ምክንያት ነው። አባቶቻችን ሊቃውንት ባሉት ምክንያት እንጂ እነሱ ባሉትና እነሱ በጠየቁት ጥያቄ መሰረትም አይደለም። አቶ ጌታቸው ጥያቄ ስለጠየቀ ቤተክርስቲያን ሊቃውንት ሰብስባ ወይም ደግሞ የሊቃውንት ጉባኤ አትሰራም። አቶ ጌታቸው ማን ስለሆነ ነው? እሱ የጠየቀው ጥያቄ ወይም እሱና መሰሎቹ ጥያቄ ስላላቸው ቤተክርስቲያን ጉባኤ ያሰራል? ጉባኤ እንዴት ነው የሚሰራው? በቤተክርስቲያን እስከ ዛሬ የነበረው ጉባኤ በምን ምክንያት ተሰራ የሚለውን በዝርዝር እንመልከት። እንግዲህ የመጀመሪያው ቤተክርስቲያን ጉባኤ የምትሰራው የኑፋቄ ትምህርት የሚያስተምሩ በተለይ ደግሞ በቤተክርስቲያን ጥላ ውስጥ ሆነው ኦርቶዶክሳውያን ነን ብለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልብስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምረት በቤተክርስቲያኗ መለያና ና በቤተክርስቲያኗ አርማ ተገልጠው የኑፋቄ ትምህርት ሲያስተምሩ የተገኙ እንደሆነ እነዚያ የኑፋቄ ትምህርት የሚያስተምሩት ደግሞ ግለሰቦችም ይሁኑ ማህበራት በቤተክርስቲያኗና በቤተክርስቲያኗ ምዕመናን ላይ ጉዳት የሚያደርስ ሆኖ ከታየ እነዚያ ግለሰቦች መጀመሪያ በግል ተጠርተው በማህበርም ይሁን ተጠርተው በሚመለከተው አካል ተመክረው እነዚያ ሰዎች ያንን መንገዳቸውን የክፉ መንገዳቸውን ካልተዉ ጥፋት ከበረታ የሚያዳምጣቸው ሰው ተገኝቶ ሰው ማስከተል ከጀመሩ ነፍሳትን ማዳን አላማው ስለሚያደርግ የቤተክርስቲያን ጉባኤ የሊቃውንትም፣ የአባቶችም፣ የሊቃነ ጳጳሳትም አላማ ነፍሳትን መጠበቅ እረኝነት ስለሆነ እንዲህ አይነት ሰዎች መጥተውና ተደማጭነትን አግኝተው ጥፋት የሚያስከትሉ ከሆነ ጉባኤ ይጠራና እነዚያ ጉባኤ በዚያ ጉባኤ ላይ ያነሱት ትምህርት ከንቶ እንደሆነ የቤተክርስቲያኗ ትምህርት እንዳልሆነ ከመጽሐፍ ቅዱስም ያልተቀዳ እንደሆነ የራሳቸው ሐሳብና የምንፍቅና ትምህርት እንደሆነ ጥያቄያቸው ተመልሶና ተነግሯቸው ለነሱም ተነግሮ በአደባባይም ይሄ ጉዳይ ታውጆ እነዚህ ሰዎች ተወግዘው ይለያሉ። ይሄ ማለት ከዚህ ቀደም አሪዎስ እንደተደረገበት እንደተደረገው፣ አሪዎስ ላይ ከዚህ ቀደም ንስጥሮስ ላይ እንደተደረገው በኋላም በእኛ ዘመን ደግሞ እንደነበጋሻው እንደናሰግር ያሉና መሰል መናፍቃን ተመክረው ተመክረው እምቢ ስላሉ በተወገዙበት መንገድ ትምህርታቸው ከንቱ እንደሆነ ይነገርና ጉባኤ በዚህ መልኩ ይጠራል። ሌላው ጉባኤ በቤተክርስቲያን አስተምህሮ ላይ እንዲሁም ደግሞ በቤተክርስቲያን አስተዳደር ላይ እንዲሁም በምዕመናን ሌላው ጉባኤ የሚጠራው ሁለተኛው፣ በቤተክርስቲያን አስተዳደርና በምዕመናን አንድነት ላይ ችግር የሚፈጥር ድንገተኛ አደጋ፣ ባለፈው ታስታውሱ ከሆነ የጨረቃ ጳጳሳት በተሾሙ ጊዜ በነነዌ ጾም ጥቁር እንድንለብስ ቤተክርስቲያን አዛ ድንገተኛ ጉባኤ ደግሞ አባቶቻችን ተጠርተው እንዳደረጉት አይነት ቤተክርስቲያንን የሚበትን በቤተክርስቲያን አስተዳደርና በምዕመናን አንድነት ላይ አደጋ የሚያመጣ ነገር በሚከሰት ጊዜ ጉባኤ ይጠራል። ከዚህ ባሻገር በሌሎችም ምክንያት ጉባኤ ሊጠሩ ይችላሉ ግን ይችላል። ያን ጉባኤ የሚጠሩ አባቶቻችን ቤተክርስቲያንንና ምዕመናንን የሚጎዳ የምንፍቅና ትምህርት፣ የአስተዳደር ችግር እንዲሁም ደግሞ የቤተክርስቲያን እንዳልኳችሁ ማዕከላዊነት የሚያናጋ ነገር ሲመጣ ጉባኤ ይጠራል እንጂ አቶ ጌታቸው የተባለ መናፍቅ ጥያቄ ስላለው ቤተክርስቲያን ጉባኤ አጠራ። ምክንያቱም አሪዎስ ያንን የትምህርት የክደት ትምህርት ይዞ ስለተነሳ አባቶቻችን ጠሩ እንጂ አባቶቻችን ጠርተው አሪዎስን አወገዙ እንጂ አሪዎስ እንዲህ አይነት የስተት ትምህርት ስላለኝ ጉባኤ ይጠራልኝ ብሎ አሪዎስ ጉባኤ አልጠራም። ንስጥሮስም ጉባኤ አልጠራም። የሦስት ሀያ አምስቱን ሌሎችንም ጉባኤ ብትመለከቱ ጉባኤውን የጠሩ የተበረዘ ትምህርት ሲያስተምር አሪዮስን ስላገኙት ነው። እና አቶ ጌታቸውና መሰል እንደነ ሜሎስ ያሉ ሰዎች ጉባኤ ጠራች ብሎ ቤተክርስቲያን ጮቤ የረገጡ ሰዎች፣ ደስ ያላቸው ሰዎች እነሱ ያነሱት ጥያቄ የሚታይላቸው መስሏቸው ከሆነ ተታለዋል። አይደለም ቤተክርስቲያን እንዲህ ያለ የጉባኤ መጥራት ወይም ደግሞ ጉባኤ ጠርታ ራሷን መመልከት የምትመለከትበት፣ እንዲሁም ደግሞ ሌሎችንም ደግሞ የምታረምበት፣ ጥያቄዎችን የምትመልስበት የተለመደ የቤተክርስቲያን አሰራር ነው። እንግዲህ ሌላው እያነሱ ያለው ሀሳብ ምንድን ነው? ጉባኤ ተጠርቶ ወይም ደግሞ የሊቃውንት ጉባኤ ተሰብስቦ እነሱ የሚፈልጓቸው ለምሳሌ ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለው የሚያነሱት ምንፍቅና፣ ኢየሱስ ክርስቶስ አማላጅ ነው አብን ይለምናል የሚሉት ምንፍቅና፣ እንዲሁም ደግሞ ቅዱሳን መከበር የለባቸውም ስማቸው መጠራት የለበትም፣ የጸጋ ስግደት የጸጋ አክብሮት ለቅዱሳን አይገባም አማላጅነታቸው በቅዱሳን አማላጅነት መደገፍ አይገባም። ድንግል ማርያም ወላዲት አምላክ ናትና ዘላለማዊ ድንግል ነው የተብላ መጠራት የለባትም የሚል ጥያቄ ያነሳሉና እና ጉባኤው እነሱ የሚያነሱትን የምንፍቅና ጥያቄ የሚያይመስሏቸው ደስ ብሏቸዋል። ሜሎስ የሚባለውም እንደዛ ይላል። ይህም አቶ ጌታቸውም እንደዛ ይላል። ግን እንዲህ አይደለም። እናንተ እንዳሰባችሁት አይደለም። ወይም እናንተ እንደፈለጋችሁት አይደለም። ጥያቄው ቅድም እንዳሳየኋችሁ ነው ያለፈውን ለማጽናት ወይም ደግሞ የሚመጣውን ደግሞ ለመጠበቅ ምዕመናን ለመጠበቅ በዘመናችን የምንፍቅና ትምህርት ስለተስፋፋ ጥያቄ የሚጠይቀውም ሰው ስለበዛ አሁን የሶሻል ሚዲያ ዘመን ስለሆነ ሁሉም ሰው እጁ ላይ ሶሻል ሚዲያ ስላለው ያን ብድግ እያደረገ ወደፈለገውና ወደፈቀደው መንገድ እንዳይሄድና ከእምነትን እንዳይጎድል ከጽድቅ ከቅድስና እንዳይርቅ ከማሰብ አንጻር ምእመናንን ለመጠበቅና ለማጽናት የቤተክርስቲያን ትምህርትና አስተምህሮ ደግሞ ለማሳወቅ ከዛ አንጻር የመጣ ነው እንጂ እናቶ ጌታቸው እንደሚሉት ጥያቄያቸውን ለመመለስ አይደለም። የእነሱን ፍላጎት ለመመለስ አይደለም። እና የቀደሙ የጉባኤ መንፈሶችን በቃኝ መልኩ በዚህ መንገድ እንደሆነ ማጽናትና ማወቅ ያስፈልግ። ያልተባለ ነገር ነው እያሉ ያሉት፣ የተባለ አይደለም አባቶቻችን ያሉትን ቅድም አስደምጫችኋለሁ። መናፍቃን ሲነሱ በርካታ ኢ ኦርቶዶክሳዊ የሆነ አስተምህሮ የሚያስተምሩ ሰዎች ሲበዙ ቤተክርስቲያኗ የምታስተምረው ትምህርት ይሄ ነው፣ ከእንዲህ ካለ እርሾ ተጠበቁ ብሎ የቤተክርስቲያኗ አስተምህሮና የቤተክርስቲያኗን ትክክለኛ መንገድ ለማሳየት ከማሰብ አንጻር መሆኑን ልብ ማለት ይገባል። ያልተባለ ነገር እያሉ ነው። እንግዲህ እነዚህ ሰዎች እየተነሱ ያሉት ጌታቸው፣ አባባ ተክለ ሃይማኖት አድነኝ ተብሎ ይባላል ብሎ ይል አይሰጥም ወይ? እጠይቃሉ። አንተን አባ ተክል ሃይማኖት አዳኛችን ብሎ አይዘመርም ወይ? በመቤታችን ስም ዝማሬ፣ ስግደት፣ አምልኮ የለም ወይ? ጸሎት የለም ወይ? አይ እያከበርናቸው ነው የሚል ለበጣ ነገር ይነገራል። አምልኮተ ተእግዚአብሔር ብለህ ቅዱሳንን አስገብተ የምትሰግድ ከሆነ አምልኮ ተባልከቱ መዝሙሩም አይልም አባ አባ ተክል ሃይማኖት አድነኝ የምንለው እኛ አግዘን በምልጃ እንዴ ምን ችግር አለው? ቅዱስ ጴጥሮስ እኮ ያድናል፣ ቅዱስ ጳውሎስ ያድናል። ኢየሱስ ክርስቶስ የሚያድነው ወይም ያዳነን ድህነትና በቅዱሳን ምልጃ የምንደገፍበት በመላእክት ድህነት የምንደገፍበት መንገድ ይለ ይሄን መለየት አይችሉም ሰዎቹ። መዝሙረኛው ቅዱስ ዳዊት በመዝሙር 33 በቅንፍ 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማ ይላል። ስለዚህ መጽሐፉ ያድናቸውማል ስላለ መልአኩ ያድንናል ስላለን ቅዱስ ገብርኤል ወይም ቅዱስ ሚካኤል ተሰቅሎ አዳነን አላልንም። ከአዳም በደል ከሔዋን ዕዳ ያዳንን ኢየሱስ ክርስቶስ ነው በመስቀል ላይ ተሰቅሎ ብላ ነው ቤተሰብ የምታምነው። ግን በዙሪያችን እንደ ደመና የከበቡን ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት ግን ለማዳን የሚላኩ ናቸው። ከመከራ ያድኑናል፣ ከፈተና ያድኑናል። ይሄ ብቻ እኮ አይደለም መላእክት በዕብራውያን መልእክቱ ቅዱስ ጳውሎስ እንደነገረን በምዕራፍ 1 ቁጥር 14 ላይ ወደ ተዘጋጀልን ስፍራ ሁሉ ሊያስገቡን የታመኑ ናቸው። ይህን ያለ ራሱ ክርስቶስ ነዋ። እኛ አድኑን የምንለው መላእክትን አግዙን የምንለው በህይወታችን በኑሯችን ክርስቶስን እንድንመስል በመንፈሳዊ ህይወት እንድንበረታ የተዘጋጀልን መንገድ ስፍራ እንድንወርስ መንገዳችንን እንዲያሳዩን ቅዱሳን አባቶቻችን፣ ለምሳሌ አባ ተክለ ሃይማኖት ስለ ክርስቶስ የተጋደሉ ጻድቅ ናቸው። ስለዚህ መንገዳችንን እንዲያቀኑልን በምልጃቸው እንደገፋለን። አማሉን፣ አድኑን፣ ከመከራ ስጋ እንላቸዋለን። ከመከራ ነፍስ ድነን ወደ ቅድስናው መንገድ እንድንገባ ያንተን መንገድ ምራን ብለን ጻድቃን ሰማዕታትን እንለምናቸዋለን። ስለዚህ ያልተባለ በማለት የድህነትን መንገድ በመቀላቀል በእውነት ሰው የዳነበትን ምስጢር እና አሁን ከድህነት በኋላ ያለውን ህይወት የማያውቁ ሰዎች በዚህ አይነት መንገድና በዚህ አይነት ሁኔታ ተገልጠው ጮቤ ይረግጣሉ። እንግዲህ እኛ አሪዮሳውያን አይደለንም እና እንደ አሪዮስ አይደለም ጥያቄያችን መታየት ያለበት የሚልም ሀሳብ አሪዮሳውያን ሆነው አሪዮሳውያንን ባይሉም ብለው የእናንተን የሚመስል ትምህርት ይመስላል ከአውዱ እንደዛ ረዳለው። እሱን አንስተዋል። ስለዚህ የኛ አይደለም አሪዮሳዊ ትምህርት የእኛ አሪዮሳዊ ትምህርት እንዲሁም ቤተክርስቶ እንግዲህ እንደሰማችሁት እኛ አሪዮሳውያን አይደለንም ይላል። አሁን ይሄ ሰውዬ የደመደመው ምንድነው ካላችሁም አሁን ጉባኤው የተጠራ ወይም ደግሞ ዝክረ ኒቂያ ተብሎ የተጠራው ጉባኤ እነሱ በሚያነሱት ጥያቄ ወይም የነሱ ሀሳብ ሊመለስ መስሎታል። እነሱ ቤተ ክርስቲያን ትታደስ፣ መታደስ አለባት፣ አራት ጥያቄዎች አሉን፣ አምስት ጥያቄዎች አሉን ስላሉ ያ ጥያቄ ቤተክርስቲያን ዘንድ ደርሶ የነሱ ሀሳብ ተቀባይነት አግኝቶ ለነሱ መልስ ለመመለስ የተዘጋጀ መስሎታል። መስሏል። አይደለም ሐሳቡ ቅደም እንዳየነው ነው። ግን እነዚህ ሰዎች እውነት ከአሪዎስ ይለያሉ ወይ? አሪዎስ ምንድነው ያለው? አሁን እነዚህ ሰዎች ምንድነው እያሉ ያሉት? ተመልከቱ። አሪዎስ ወልድ ፍጡር ነው ብሎ በ325 ተወገዘ በኒቂያ ጉባኤ። እነዚህ ሰዎችስ ወልድ ኢየሱስ ክርስቶስን ፍጡር አያደርጉትም ወይ? ምክንያቱም ኢየሱስ አማላጅ ነው ይላሉ። ኢየሱስ መካከለኛ ነው ይላሉ። ኢየሱስ አብን ስለኔ ይለምናል ይላሉ። ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ በተዋህዶ የከበረ ፍጹም ሰው ፍጹም አምላክ ብለን የምናምነው፣ እነሱ ከሁለት አካል አንድ አካል ከሁለት ባህሪ ሁለት ባህሪ ብለው እንትን ያመጣሉ፣ ምንታዊነትን ያመጣሉ። ስለዚህ በኢየሱስ ክርስቶስ ባህሪ ላይ ጥያቄ ያላቸው ማለት ነው፣ መለኮታዊ ባህሪውን አያምኑም ማለት ነው። ስለዚህ እነዚህ ሰዎች አሪዎስ አይደሉም ወይ ብለን ለመጠራጠር ወይም የአሪዎስ ሐሳብን አያራምዱም ወይ ብለን ለማመን እንቸግራለን። ስለዚህ ጌታቸው ያነሳው ጥያቄና ያነሳው ሀሳብ እኛ አሪዮሳውያን አደለንም ነገር ግን ጥያቄዎች ነበሩን ጥያቄዎችን ሰተን ቤተክርስቲያን ዛሬ ይህን ጥያቄ ለማየትና ለመመለስ በመነሳቷ በጣም ደስተኛ ነን የሚል ሀሳብ ይዞ ነው የምንመለከተው። አቶ ጌታቸው አንተ ስላነሳ አደለም። ቤተክርስቲያን ዝክረኒቅያ ብላ ያሰበችው ዘመኑ የረቀቀ ስለሆነ ሁሉም በሶሻል ሚዲያ ሀሳቦችን የሚያገኝበት እየተነሳ ሁሉም አስተማሪ ነኝ የሚል እንደፈቀደው ደግሞ የቤተክርስቲያን ወኪል በመሆን ወጥቶ የቤተክርስቲያኗን ትምህርት የሚያጣምም የበዛበት ዘመን ላይ ስለሆነ የቤተክርስቲያን አስተምህሮዋን በሊቃውንት ለመግለጥ የሚያጠራጥር ነገር እንዳይኖር፣ አጠራጣሪ ጥያቄዎች እንዳይኖሩ የሚመስሉ ጥያቄዎችን ለመመለስ እንጂ እናንተ ያነሳችሁትን ሀሳብ ይዟ የእናንተን ሀሳብ ለመመለስ ወይም በእናንተ ጥያቄ መሰረት አይደለም ዝክረ ኒቅያ የተጠራውና ቁርጥህን እንድታውቅ ነው። ልቦና ከቀና በጎነትን የምትፈልግ ከሆነ በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምትፈልጋት ከሆነ ወደ አባቶች ትምህርት ተመለስ። ወደ እውነት ና፣ ምንፍቅናን ተው። እኛ ተሃድሶንን ትላለህ፣ ያ ደመን የኦርቶዶክስን እያለ አስመስሎ ይቀርባል። ከዛ በኋላ ምዕመናን ታደናግራላችሁ። በማደናገር የሚሰበክ ኢየሱስ የለም። በማደናበር የሚነገር ወንጌል የለም። አንተ ከሀረር የተባረርክበትን ታውቃለህ የምን ፍቅና ስራ ስትሰራ ስጋዊ ነገር ስታሳድድ ነው ከሀረር የተባረከው። ሀረር አውደ ምህረትም አገልጋይ አልነበርክም። ሰንበት ትምህርት ቤት ውስጥ እንደነበርክ መረጃ ደርሶኛል። ያ መረጃ አጠናክሬ ካስፈለገ በግልህም ልልክልህ እችላለሁ፣ ከረሳኸው ማለት ነው። ከዚያ በኋላ ደግሞ በኮተቤ የተሐድሶ ትምህርት እንደምታስተምሩ የተሐድሶ እንቅስቃሴ እንደምታደርጉ፣ አንተም ያ ምስጢሮ የተባለ ግለሰብ ሌሎችም በርካታ መናፍቃን በኮተቤ መከማቻ እንዳላችሁ እናውቃለን። ስለዚህ እናንተ ከዚህ በፊት እንደተናገርከው በድንኳን ማምለክ በቃል አብያተ ክርስቲያናትን ካቴድራሎችን ከነ ምእመናን እንወርሳለን ብለህ ያስከውን የምዕራባውያንን የምንፍቅና ሴራ ይዘህ አንተ ስላነሳህ ጥያቄ ስላነሳህ ክርስቲያን ልትመልስ ለአንተ አይደለም ጉባኤ የተዘጋጀው። ይሄ ልብ ልትል ይገባል። የጨፈርከው የተደሰትከው፣ ሜሎስም ወይም የተሳለቅከው ሜሎስም እናንተ ስላላችሁ ሳይሆን ቤተክርስቲያን በራሷ ጊዜና በነበራት ሐዋርያዊ ልምምድ አባቶቿ እንዲህ እያደረጉ ስለመጡ ያን አባቶቿን ስርዓት ነው የምታከናውነው እንጂ አዲስ ነገር አይደለምና ደስ ይበላችሁ ለማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች ሰዎች እንግዲህ ለዛሬ ይዤላችሁ የነበረው መልእክት ይሄን ይመስላል። እንዲህ ካሉ ቀሳጢያንና መናፍቃን ራሳችሁን እንድጠብቁ የቤተ ክርስቲያንን ድምፅና ትክክለኛ መልእክት እንድሰሙ ከማሰብ አንጻር ነው ይዤላችሁ የመጣሁት። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ጾሙ የበረከት ይሁንልን። ለሀገራችን አንድነት፣ ለህዝባችን ሰላምና መረጋጋት የሚመጣበት እንዲሆን እግዚአብሔር እንዲለመንን ሁላችሁም በሱባኤው ወቅት እየጸለያችሁ እየጾማችሁ አምላካችሁ እንድትማጸኑ አሳስባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችንን ይጠብቅልን፣ ቤተክርስቲያናችንን ይጠብቅልን። ሰላምና አንድነት ለሁላችን የሚስጠን በሌላ ዝግጅት እስከምንገናኝ በዚሁ ተሰናበትኳችሁ። በያላችሁበት ቸር ቆዩ።